ጤና ይስጥልን ውድ የሲዳማ ኒውስ አድማጮቻችን፣ ፖለቲከኛ ሆኖ አትንኩኝ፣ የመንግስት ሹም ሆኖ አትተቹኝ የሚል ፕሬዚዳንት ያለበት ሲዳማ ክልል ብቻ ይመስላል። በትግራይ አንድ ከተማ ውስጥ ሁለት መንግስትን ያሉ ኃይሎች በሰላም ሲተቻቹና የተለያዩ ሰልፎችን ሲያደርጉ አይናችን አስመልክቶናል። በአማራ ክልል አብን የሚባል ፓርቲ የህዝብ ተወካዮች ምክር ቤት ድረስ ድምፁን ያሰማል። በኦሮሚያ ክልል ጫካ የነበሩ አሁን ግን ከመተቸት ወደ ሰላም ገብተው የመንግስትንም ስልጣን ይዘዋል። ብቻዬን እንደ ፈርኦን ልንገስ ያለ የሲዳማ ክልል መንግስት የሚቃወሙትን እያሳደደና እያሰረ ሲሾም ጥቁር የነበረ አሁን ነጭ ጸጉርም አብቅሏል። እንኳን የክልል መንግስት ፕሬዝዳንት ይቅርና የሀገር መሪ ይተቻል። አንድ መሪ ስህተት ከሰራ ምክንያታዊ በሆነ መልኩ መተቸት አለበት። የተተቸው መሪም ትችቱን አድምጦ ከቻለ ማስተካከል፣ ካልሆነ ቦታው ለሚመጥነው ሰው ማስተላለፍ የስራ ግዴታው ነው። ታዲያ በዚህ ቀበር መተቸት ህጋዊ ከሆነ ሲዳማ ክልል መንግስት ለምን ኪም ጆንግ ሁሉን አለ? ለምንስ ትቃውሙኛለህ? ሲዳማ ተለውጣለች እያለ የፈጠራ ድርሰትስ ለምን መናገር ፈለገ? ሲዳማ ሲንጋፖር ናት እያለ ምግብ የተራበውን ህዝብ በውሸት ለምን አጠገበ? ይህን ጥያቄ ለክልሉ ፕሬዚዳንት ልተውና በአንድ የክልሉ ገቢዎች ቢሮ ኃላፊ አቶ ደምሴ እሳቱ የክልሉ ፕሬዚዳንት አቶ ደስታ ሌዳሙን ህዝቡ ይፈራሃል፣ ህዝቡ ያከብራል፣ አንተ ምትልከው ነው እዚህ ውስጥ ያለው አንተ ምክንያት ነው የሚሄደው ሲሉ ፕሬዚዳንቱን እንደ ፈጣሪያቸው አድርገው የተናገሩበትን እናስደምጣችሁ። አይረቱ ፕሬዚዳንትችን ከዳጋን ከአይርሳይ ነው በጣይ ነው በዛው ልክ ደግሞ ዋጅታ አይዳፍናት ኩኒ ወሮ ነው ባላት ሶቀት ክቡር አቶ ደምሴ እሳቱ እስቲ ለእርሶ አንድ ጥያቄ እናቅርብ። የጥበብ መጀመሪያ እግዚአብሔርን መፍራት ነው እያሉ እየሰበኩ አለቃዎትን እንፈራሃለን ሲሉ ከሰማያዊ መንግስት ጋር ሳይጋጭቦትም ምን እዚህ ውስጥ ያለው ሁሉ አንተ ምትልከው ነው ሲሉስ እንደ ህዳር አህያ የሚባለውን ሁሉ እሺ የሚል ካድሬ አለ ለማለት ፈልገው ነውን? ይህን ጥያቄ ለእርሶ እንተውና ክቡር አቶ ደመሴ ህዝቡ ይፈራሃል ተብለው በምክር ቤት ፊት ማረጋገጫ አላገኙት ለክልሉ ፕሬዚዳንት አቶ ደስታ ሌዳሞ ሲዳማኒ ውስጥ ጥያቄ ያቀርባል። ክቡር አቶ ደስታ፣ ህዝብ እንዴት አንድን ግለሰብ ሊፈራ ይችላል? እርሶስ ይህን መልእክት እንዴት ተቀበሉት? አክብሮትና ወዶት እንጂ የሲዳማ ህዝብ ፈርቷል እንዴትስ እንደ ኪም ጆንጉን ያየኝ ፍራኝ እንደ አዶልፍ ሂትለር ደግሞ ስሜ ሲነሳ ሰው ሁሉ ይደንግጥ ይላሉ። ይህን ለእርሶ ልተውና ክቡር አቶ ደስታ ሌዳሞ በሐሳብ የበላይነት የሚያምኑ ከሆነ ሁሉም ሰው በነጻነት ሐሳቡን ይግለጽ፣ መንግስቶንም ይተች። አይ እኔ ብቻ ላውራ፣ ሲንጋፖሮ ሆናችኋል ስል አሜን እያላችሁ በልጽጋችሁማል ስል እልል እያላችሁ አድምጡኝ ከሆነ ካሁን በኋላ በሲዳማ ውስጥ እስርም ፈርቶ እንደ ህዳር አህያ የተባለውን እሺ የሚል ወጣት እንደሌለ ተረድተው፣ አካልን እንጂ ሐሳብና ትግልን ማሰር እንደማይቻል ተገንዝበው፣ አርቲስት ኢትዮጵያ በቀለችን ጨምሮ በግፍ የታሰሩትን አካላት እንዲፈቱ ጣቢያችን ጥሪ ያስተላልፍልዎታል። ጥቆማ ለመስጠት ያህል ነው። አሁን ቴሌግራም ቻናል ተጠልፏል። እችን ነገር ለማሳወቅ ያህል ነው። በቴሌግራም ቻናል ብዙ አይነት ወንጀል እየተሰራ ስለሆነ በዚህ አጋጣሚ ይሄን ለመናገር ነው። ሀክ ተደርጓል፣ ቆየ ከተጠለፈ። ግን አሁን የምሰማቸው ነገሮች አሉ። ተጠልፎ እንደዚህ እንደዚህ ይደረጋል ሲሉ ድንገት ይሄ ነገር በዚህ በኩልም እንዳይሆን ለማለት ያህል ነው። አመሰግናለሁ። ጥቆማ ለመስጠት ያህል ነው። አሁን ቴሌግራም ቻናል ተጠልፏል። ንችን ነገር ለማሳወቅ ያህል ነው። በቴሌግራም ቻናል ብዙ አይነት ወንጀል እየተሰራ ስለሆነ በዚህ አጋጣሚ ይህን ለመናገር ነው። ሀክ ተደርጓል፣ ቆየ ከተጠለፈ። ግን አሁን የምሰማቸው ነገሮች አሉ። ተጠልፎ እንደዚህ እንደዚህ ይደረጋል ሲሉ ድንገት ይሄ ነገር በዚህ በኩልም እንዳይሆን ለማለት ያህል ነው። አመሰግናለሁ።